ነቀፋ ባይኖረው ለሁለተኛው ስፍራ ባልተገኘ እንዳለ እንዲሁ ነቀፋ ነበረው ማለት ፍጹም አይደለም ማለት ነው። ካህናቱም ችግር አለባቸው እራሳቸው እንደ ሌላው ሰው ድካም የሚለብሱ ናቸው። እንደ ሌላው አስቀድመው ስለ ራሳቸው የሚያቀርቡት ነገር ያስፈልጋቸዋል። ከዛ በኋላ ነው ስለ ሕዝብ የሚያቀርቡት በማለት ካህናቱ ችግር እንዳለባቸው ያነሳና ግን ምዕራፍ ሰባት ላይ በዋናነት የሚነቅፈው ህጉ ነው። ህጉ ነው ካህናቱን ከነድካማቸው ለዚህ አገልግሎት ያቀረበው ይለንና አሁን ግን ከህግ በኋላ የመጣው ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። አሁን የመሐላው ቃል ማለት የሐዲሱ ኪዳን ማለት ነው። ሕግ በኋላ የመጣው ማለት ህጉ ጥላ ሆኖለት አካል ሆኖ የተገለጠው ማለት ነው። ህጉ ድካም ነበረበት፣ ህጉ ችግር ነበረበት። ዋናው ችግሩ ምንድን ነው? ችግር ያለባቸውን ሰዎች ሊቀ ካህናት አድርጎ ይሾማል። ኃጢአትን ሊያስወግድ የማይችል መሥዋዕትም እንዲሁ አገልግሎት ላይ እንዲሆን ወይም እንዲቀርብ ያደርጋል ነው አሁን